ሞሪውን 919 ፋጣሪ ጥበቃ ንጂ ያው እንዴ ተመጀመራኩን ስታገቢ ፋጣሪ እኔ saraba አጥባለሁ ኧ እያንዳንዳ እንትን ዋርኒንግ እያሳየ ነው ጋ አዝንተም በዩ ችግር የለም። ቤት ልጆቹ አሉ በአንዴ ያጠፋሉ። አሁን እሺ በቃ የነ ቆንጆ እንጫወታለን። ይሄ እኔ ና ቴራስሽን ጠብቂ፣ ባልሽን ጠብቂ፣ ታዘዥ ለባልሽን። ባልሽን ጠበቅ አድርጊ። የአሁኑ ዘመኑ በጣም ያስፈራል። አንዴ ወጣ አላ ጠብቀው፣ እነት አላ ጠብቀው፣ ነገሩ አው ልክ ነሽ። ተከታተሎ አይሆንም፣ አላ ነው የሚጠብቀው። ያው መጀመሪያ ችግሩ ስታገቢ ነው። ስታገቢ አላ የሚፈራ ፈጣሪ የሚፈራ ካላቀባ እንደዚህ ነው የሚሻለው። አሁን በቃ እኛ አመራጭ እኮ ገስት ሰርተን ሰርተን፣ እቺ ልጅቶ ስም ማጥፋት ነው በቃ። ሶሻል እንደዛ እንዳልኩሽ አድርጎ እንደዛ ይሻላል

አው ሻቆኑ እንጀራ ዳቦ፣ ድፎ ዳቦ ድፎ ዳቦ እና ይ ዶሮ ዶሮ ብላ ታስጎምት። ኤኒዌይስ መቅድዬ እኔ ድፎ ዶሮ አልወድም፣ ስጋ ስጋዎች አልወድም። የራስሽ ጉዳይ ነው። እኔ እኮ ትላንትና ነግራታለሁ ብዬ ትላንት ላይ አብረና ምን እንደምትለን ታቀልሽ መቅድዬ፣ ቲጂ እኔ ደሞ ጓኩች ወይዬ እላታለሁ። የሚነግርሽ ነገር አለ እነዚህ ምንትላይ ሹገር ማሚዎች ሁሉ ነገር ተደርሶበት እኔ እየጓጓ ማለት ነው ቲጂዬ፣ ከእንደገና እንገሪኝ ስላት እነግርሻለሁ ጊዜው ሲደርሳል አለችኝ። እንትን ትናንትና ወይ እመጣለሁ ለማንኛውም፣ ወይ አንቺ ግን መቅዲዬ፣ እንደ ሰው እያስወጠርሽ እንደዚህ ወይ እንድታርጊ ወይ አታፈንጅ ወይ አታጓጊኝ

እነሱን ከታሪክ እርግጥር ነው አሉ። እዚህ እንትን ላይ ቁጭ ብለው ላይፍ ላይ ቁጭ ብለው የሚለምኑት ተመለሱ፣ እባክ ተመለስ እያሉ ሲለምኑት አታምጣት፣ እሷ እኛ አንፈልግም፣ ይሄን ማየት አንፈልግም፣ ልጆቻችንም እንዲያው አንፈልግም። ሌላ ነገር ሌላ ስራ ቀይሩ ዘ ወይ። አንድ የገረመኝ ነገር ልንገርሽ ውዴ፣ ጨርሽ እያሉ እየለመኑት ይሄን ያህል ንቀት። እነሱ እኮ ካላዩለት እኮ እሱ እኮ ቢዩ አይታየለትም። ኳርለ እንዴ ይሄን ንቀሰው ካልፈለገ በጣ አልፈለገም። ይህን ድራማ አልፈለግም። የምወድሽ ሰው ማክበር አለብሽ ወዶች፣ የሚከታተለውን ሰው ማክበር እኔ። አንድ የገረመኝ ነገር ራሱ ማለት ነው አጠገቧ ያሉ ሰዎች ራሱ አስመሳኝ ናቸው። በምን በዶኝ የብሩኬን ጥፋት ለመሸፈን ፍጼ ያችን ሴትዮ ይዞ እየመጣ ነው። ከእሷ ጋር ለመሰራት ፈልጎ እኮ አይደለም። ይሄ ይግባችሁ፣ ከምሬ ነው የሚላችሁ። ከእሷ ጋር ከሰው ሲ ለመስራት ፈልጎ ሳይሆን የብሩኬን ጥፋት ለመደበቅ አንደኛ ሰውን ለማሳመን ነው። እች ሚዲያሁን ከፍጽ እንትን ያሏት ይሄን ማወቅ አለባቸው። ከምሪ ነው የሚለች ከፈጣሪ በታች አንድ ሰው የላትም። አስመሳይ ነው ሁሉ ሰው የላት ግን ምን

ጥፋት ለመሸፋፈን ነው። ከምሬ ነው። በዚህ ሰሞን በጣም በትላንት ስለተለቀቀው ቪዲዮ በጣም ሰው እየተቆጣ ስለነበረ ሰውን ለማሳመን ነው። እች ልጅ አሁን ነው ራስ አስመሳኝ ነው። ከምሪ ነው። ምን ሆነ ያሰብኩትና የተናገርሽው እግዚአብሔር ፍፄ የሚያደርገው የእሱ ጥፋት የሆነ ሆኖ ጥፋት ለመሸፋፈን ነው እንጂ ለሀይሚ የጠቀመ የለም። ከምሬ ነው ብዬ ስናገው ልጆቹ ሰደቡኝ። እንዴት በምን አወቅሽ? እሱ በቃ ታያቸው ታያቸው፣ ታያለሽ ታያለሽ። አሁን ለምሳሌ በምን እንደምናውቀው ታቀላችሁ። እሺ፣ ሰላም ናችሁ? ሰላም ናችሁ? አሁን ማለት ነው ሁሉም ያ እሱ ንኪው ጋናት ማር የኔ ውድ የብሩኬን ጥፋት ሊሸፍን ነው የገባው። ይሄንን ለማሳመን ከሱ ዙራ ያሉ ጓደኞቹ ናቸው። ሚ ሚናት እዚህ ቦታ ያመጣቻቸው፣ ግን ዛሬ ሁሉም በእሷ ላይ ነው ፊታቸውን ዙሮ ለእሱ እየቆሙ ያሉት።

ቲጂ ማለት ነው። ከምሬ ነው ምልሽ። እኔ በአሁኑ ከዚህ ልጅ ጋር ስምሆኑን መጥራት አልፈልግም፣ ግን ከሱ እንደሄን አልጠብቅም። ወላ ላዚ ምን ቲጂ ልብ ካልሽ ማለት ነው። ትላንት ቪዲዮ ከወጣ በኋላ እኔ ምን ብዬ ነበር? ከሶሲ ፊጽ መጣል ብ በጭራሽ አልገመጥኩም። ከምሬ ነው ምልሽ፣ ግን መጣ የሆነ በቃ ይንቀጥላለምና ሁን ለሃይሚና ብሩኪ ሁን መስመር ቢይዙ ከሶሲ ጋር አይሰራም። ይሄኛው ፍጽ አይሰራም ታያላችሁ፣ ለማየት አብቃችሁ። ዳንና ሶሲ ቢታረቅ ባይታረቅም ከሶሲ አይሰራም። ጥፋት የትናንትና ቪዲዮ እሱ ያውቃል፣ ተለቀቀው የትናንት ቪዲዮ መጀመሪያ ጠቅቆ ያውቃል።

ስለ ፍጼ ያወራው አይደለም ውዴ። ስለ ፍጼ ሳይሆን የእሱን ጽፋት ለመሸፈን እችን ሴት እንዴት አሳልፎ ለመስጠት እኮ ነው። እኛ መቼም ቢሆን አንጠላም። ወደ ፍጼ ጋር ነው ልትሰራ የመጣችው። ያ እንደት መሰለሽ፣ እኔ አሁን መነጋገር ያለብን እሱ የሚያመጣቸው ሴቶች እሷን ከፍ ዝቅ ማድረግ መብት የላቸውም ነው። እሱ ሁለተኛ ደግሞ እሱ እሷ ፊት አይደለም የሚለጣጠፈው፣ ሲፈልግ ፓፕቤት ገብቶ ሲፈልግ ሆቴል ይዞ ከእነሱ ጋር መለጣጠፍ ይችላል። እሷ ፊት አይደለም። ይሄ ናውር ነው። አብረሽ ያሳለፍሽውን ሰው በዚህ ደረጃ መጉዳት፣ ልቡን መስበር ጥሩ አይደለም። በተለይ ሴትን ልጅ ከምሬ ነው። ሴት እናት አለችው። አረ ልቧን በድራማ መልኩ ቢሆን የሰው ልጅ ከልቡ ማይጠፋ ነገር ማስቀመጥ ጥሩ አይደለም። ባይዘወይ ማለት ነው ቴጂዬ። በድራማ መሀል እኮ አንድን ሰው ማወቅ ታወቂያለሽ። ያኔ ያ ሰው ለወደፊት ህይወት ይፈልገኛል አይፈልገኝም ብዙ ነገር ትመሪያለሽ። እ ፕራንክ ነው በሚል ሰበብ ማለት ነው። ብዙ ነገር አሁን አሁኔ በዝም ብሎ ከመሬት ተነስታ አይደለም እንደዚህ የሆነችው ብዙ ነገር በውስጥ አይዘለች ብዙ ነገር ማውራት ትፈልጋለች ግን አታወራ ከዚህ በፊት ከሱሲ ጋራ ፍራንክ ከጤና ፈቀርኩ ብላ ፕራንክ ስታደርገው በቃ ሄዳለው። እንግዲህ ለእኔ እግዚአብሔር አለልኝ ሲላል ሄደ። ህዝብ አላገኘህ ነው ያለችው፣ ንግገኛት እንግዲህ በዛ በድራማ መሀል የምትናገረው አለ ይተባሽ። እሱ ግን ለእሷ ምንም አይነት ጥንቃቄ የለው እንዴ። እንደዚህ እንዳትያት እንድትጎዳ አልፈልግም በጭራሽ። ወላሂ ላዚም ሃይሚ ማለት ነው ብሎ ማስረዳት ይችላል እኮ። እሱ ነው እሱ ነው እሱ ነበር ግን ማርክ እና የማርክ ጓደኛ ማርኬስ የአገሩ ልጅ የዛይቡ ታጀራለ ይዞ ሲመጣ የማርክ ይዟት የመጣው ልጅ እኮ ይሄን ያህል እኳ አላጣጣ አለቻትም፣ ተናገረቻት። እሱ የሚያመጣቸው ሴቶች ባለጌዎች ናቸው፣ ክብር የሌላቸው፣ ስነስርዓት የሌላቸው ለሚናገሩ ጋጠወጥ ናቸው። ጋጠወጥ ምን ክብር ነው የምትይው? ክብርም ሲጀመር በቲሸርት ብቻ የሚዞር ነው እንትን የሚያገኝ ክብር። የስራቸው ይወጣቸው። እያንዳንዱ ሁሉም ጅን ያገኛል እኮ። ጊዜ ይጥልሻል፣ ጊዜ ያነሳሻል። በፊት ማን ነው ብሩኬ ሶስናን ሲያመጣት በጣም ፈርቼ ነበር። እንዴት ፈራሽ ብትሉኝ ሶስና ሃይሚል እንደምትረማመድ አውቄው ነበር። ለምን እሱ ሴቶችን ሲያመጣ ሙሉ ሙሉ መብት ሰጥቶ ነው የሚያመጣው። ሙሉ ማለት ነው። ከፈለጋችሁ ስደቦት፣ ከፈለጋችሁ አውሯት እንደፈለጋችሁ በሏት ብሎ ነው የሚያመጣው። እያየን አይደል እንደ አይደለ ዛሬ ራሱ እች ከየት እንደመጣች እቺ ለማኝ ከብት እቺ እኔ ቢኮዝ እቺ ጣብ ጣብ ሊበላት እንጂ እቺ ስሜቷ አፍንጫ አላት። ጊም የገማች ማለት ነው። ሶሪ፣ ቅርታ ማናችንም ልነካ አይደለም። ሶሪ እኔ ማንኛውም ሰው ቢሆን ሴት ልጅ ስትነካ ያማል። ሴት ልጅ ስትነካ እኔ ለሃይሚ አይደለም ሴት ልጅ ስትነካ ያማል። ጭንቅላት ካላችሁ ማለት ያም በጣም ነው የሚያመው። ምን አገባሽ ከህይወታችን ውጪ። ብሩ ሀይሚም ራሱ ብላለች፣ እሱ ማፍት ባይሰጣን ኖሮ እኔን ዛሬ ከህይወታችን ውጪ አትለኝም ማለች። አምጥቶ ምን ነው እሱ የሆነ ማፍት ባይሰጣት ኖሮ እቺ ቆዳ ዛሬ መጣ ሀይሚን ከህይወታችን ውጭ አትልም ነበር። በሁለት በሶስት ቀን ማለት ነው። ጋባቹ አይደለ እሱስ መቶ ደሞ ጥምጥ ላል ሚን አይነት ጉዲ ነው? ወባናታቹ ሚን ጉዲ ነው? ግን መቶ ጥምጥም ወጋ እሄ በጌታ ስምኔ አያሳየኝ። ወንድ ካምሰጠኝ ቆሞ ያስቀራኝ እግዚአብሔር የኡነቴን ነው ምላቹ ቆሞ ያስቀራኝ እግዚአብሔር እንደዛ አና ወንድ እናንተ ኪብራ ኮብራ ማለት ነው የቆመችው እራሱ እሺ። ጭራሽ ይሄ መጨረሻ ለጭራሽ ከንፈሯ ነው መሰለኝ፣ ሳማ ሳማ ስሉ እነ ሃይሚ ጋር ረዳት እንጂ ከካሜራ ትንሽ ተደበቀ እንጂ ምን አውቃለች እንትን ትላለች

እሱ እኮ እሱ እኮ በብሩኬ ላይ እኮ ማንኔ ማምጥ አላስታወቀችም። ይሄ ታግሰ ማለት ነው። አይታ እናንተ ሴት ሆናችሁ ስትል ራሱን ለምንድን ነው ለምን እንደዛ ትያታለች? ብሎ ለምን አላወራትም? እንደዚህ ከህይወት ውጭ ያለች ብለ ነገረች። ምን ችግር አለው ይላል። እንዴ ሃይሚን ማለት ነው ከብሩኬ መራቅ አለባት። ምንድን ነው በቃ ብሩኬ ይቅርታ፣ እኛንም አያገባንም። ይዞ ገደል ሁሉም ሻርሙጣ እያመጣ ከሚያሰድብ ለምን ከሃይሚ ይወጣ? ይወጣም ነው እኮ ለምን ይጠሯታሉ? እኔ ዩቱብ የለኝም። ዩቱብ ልጆች እዚህ ውስጥ ካለ ሄዳችሁ ሃይሚ ይህን ልጅ ባታገኙ በጣም ደስ ይለኛል። ለምን ማለት ነው እያደገች ነበር፣ ወደኋላ ወደኋላ እንድትመለስ ለምን ይደረጋል? በጣም ነው የሚያሳዝነው ግን ነበር ሰዋችሁ ክብር የሌለበልጅታ ፎቶ ዘቅዝቃችሁ ፎሎ የምታገኝ ነጌ ማለት ነው። እቺ ልጅ ሃይሚ ለጢፊ ካላሰረፈች እኔ ቤዛ አይደለሁም። ታያላችሁ። ዛሬም ልትይዛት ነበረ። አንዱ ሰማቸው ጉንጮን ይሲማል። ሁለት ቀን ስትመጣ እንደዚህ አልነበረችም። ዛሬ በደንብ አስረድቷት፣ የምትናገረውን ንግግር ነግሯት።

እኔ ምን እንደሚያናደኝ ታውቃላችሁ? እዚህ ውስጥ ግን እቅርታ አድርጉልኝ። ትናንትና የዛሬ አመት ስድስት ወር በኋላ ለምን እንደዚህ ሴቶች አያመጣ ህይወቱን እስከሚያሳድስ ለምን

እኮ የሚጠግን ጀግና ነው እንዶ የመጣ ማለት ይሄ አስመሳይ ማለት ነው። ስለዚህ እኔ አሁን ፈልጌ አይደለም የምናገረው፣ ተናጋሪ ሴት አይደለም ጦሴ። ኔ በጣም ተናድጄ ማለት ነው። ቪዲዮ ላይ ሲጀምር ገስት ላይ አትምጡ፣ ከምር አትምጡ። እኔ ጭራሽ ማለት ነው የአብሬሽ ስልክ ብኖረኝ የለም፣ የአብሬሽ ደውዬ ህይቴን ውሰድን አበደ የምለው እውነት። በቃ እሺ፣ መልካም ቀን የሆነላችሁ ይቅርታ። ስሜታ የሆነ ስናወራ ሰው አይ፣ ምንም አላወራንም። ምንም እንዳያችሁ ደግሞ አንቺ መጥፎ ነገር ማ አላወራንም እኮ።